ልጇን አፋታ ለሰራተኛ የዳረችው እናት ክፍል ስምንት እንግዲህ ክፍል ስምንትን ክፍል ሰበት ላይ ስናይ ክፍል ስምንት ዛሬ ተለቋል ማለት ነው። ክፍል ስምንት ስናይ አንዳንድ ጊዜ ከክፋ ማጠብቀን የሚባለው እውነት ነው። እና ወይዘሮ ፀሐይ እንግዲህ ሄሉን አይወዷትም። የማይወዱባትም ምክንያት እንግዲህ ለምን አትወልጅም በቅሎ ነሽ ልጄን ፍሬ ስጪኝ እያሉ ብዙ ጊዜ ስትወጣ ስገባ ይጨቀጭቋት ነበረ። ሄሉ እንግዲህ ሁሉን ነገር ችላ እየኖረች ነው ማለት ነው። የደገምን ዳግም ራሱ የሚሰራውን ስራ ይፋ ባታውቅምም ብዙ ስህተቶች እንደሚሰራ፣ ብዙ ብድር እንዳለበት እያወቀች ሁሉን ችላ የምትኖር የምታሳዝን ሴት ናት ማለት ነው። ወይዘሮ ፀሐይ እንግዲህ ሄሉ በምትወጣበት ጊዜ እየተከታተሉ ለቤት አጋዣቸው ለውብዬ ቦታና ሰዓት እያመቻችላቸው ይገኛሉ ማለት ነው። ውብዬን እንግዲህ ካመጡበት ሁላችን የምናውቀለን ማለት ነው። እሷንም እያሳቀቋትና እንደዚህ ካላደረግሽ ወደ መጣሽበት ልክሽ አለው ወደዛች ክፉ አማትሽ እልክሻለሁ ም እያሉ የማትፈልገው ነገር ውስጥ አስገብተዋት አሁን ውብዬ ለሄሉ እንግዲህ ከፍተኛ ጥላቻን ያለባት ማለት ነው። በቻለችው አቅም እሷም ሰዓትና ጊዜ እያመቻችነች ነው ማለት ነው። ከብሩ ጋር ጊዜ ለማሳለፍ የማትፈነቅለው ድንጋይና እንትን የለም ማለት ነው። ባገኘችው አጋጣሚ እንግዲህ ብሩህ ጋር ጊዜ ማሳለፍ ትፈልጋለች ማለት ነው። የብሩህ ጓደኞች እንግዲህ ሄሉን እየደወሉ ሄን ያህል ብድር አለበት፣ ይህን ያህል ብድር አለበት እያሉ ይጨቀጭቋታል ማለት ነው። ሄሎ በጣም የምታሳዝን ከዛም ከዚህም ሰላም ያጣች ልጅ ናት ማለት ነው። ዳግም ራሱ አሁን አሁን እየተረዳት አይደለም ማለት ነው። ከመነጋገር ይልቅስ ጩኸትን እየመረጠ ነው ማለት ነው። እንግዲህ ዛሬ ውብዬ የቤት አጋዣቸው ውብዬ በቻለችው አቅም ለሄሉ ወጥመድ እያዘጋጀችላት ነበር ማለት ነው። እንግዲህ ምግብ ሰርቶ ከዳግም ጋር ጊዜ ማሳለፍ፣ ወይዘሮ ፀሐይም ጊዜና ሰዓት እያመቻችላት ስለሆነ በመጠጥ ምክንያት ከጠጣች በኋላ ከሱ አርግሽና ከአረግሽ በኋላ ደግሞ የትም አይጥልሽም ያገባሻል እያሉ እየመከሯት ነው ማለት ነው። በዚህ አጋጣሚ አንዳንድ ጊዜ እንደዚህ አይነት ነገር ይፈጠራል ማለት ነው። ሰው ልጅም የሚሰጠው የሚነሳውን ፈጣሪ ቢሆንም ደግሞ በፕሮግራምም መውለድ የሚፈልጋል ማለት ነው። እናቶች ግን ያው ከመፍጠናቸው የተነሳ በግልጽም፣ እኔ እዚህ ላይ መፍትሄ ነው ብዬ የምለው በግልጽ መነጋገር ምክንያቱም ሄሉ እንግዲህ የሆነችውን ባናቅምም ጊዜው ሲደርስ እነግራታ እነግርሻለሁ፣ እያለች ዛሬ ራሱ የጓደኝነት ጥግ ማለት ነው። ስለ ሄሉ ብዙ ነገር ትጨነቃለች። እንደውም ዳግምን ጠርታ አንተም ሆንክ እናትህ ሄሉን ከዚህ በላይ እንዲታሰቃዩት አልፈልግም ብላ ከባድ ማስጠንቀቂያ ሰጥታለች ማለት ነው። ምክንያቱም ይሄን ቁማርህንም አቁም ከገንዘብም አልፎ ሚስትህንም ታስበላለህ እያለች ስትሞግተው ነበር ማለት ነው። እሱ ግን ከእኔና ከሚስቴ ውጪ እያለ ነበር። ሳሪ እንግዲህ ዳግም የወሰደባት በጣም ብዙ ብር አለ ማለት ነው። ብሬንም ጓደኛዬንም እፈልጋቸዋለሁ እያለች ስትናገረው ነበር ማለት ነው። ቁማር አንዴ ከገባችሁበት ለመውጣት እጅግ ያዳግታል ማለት ነው። ብድሩን እንኳ ከፍላለት እንደውም አምስት ሺ ብር ጨምራ ሰታኝ ልካልኝ ያለብህንም ብድር ከፍዬ ልሃለሁ ሲሉት ሲለው ብዙም ደስተኛ አልነበረም ማለት ነው። ዳግም ቁማር ከገባችሁበት በኋላ ለመውጣት እጅግ እጅግ እጅግ አደገኛ ነገር ነው ማለት ነው። ሄሉ ህይወቷ አደጋ ላይ ነው ያለው። ሄሎ ህይወቱ አደጋ ላይ ነው ያለው። ግን እስከ ዛሬ ድረስ ወይዘሮ ፀሐይንም ስታናግራቸው በስነ ስርዓትና በመግባር ነበረ በስነ ምግባር ነበር ምታናግራቸው። የዛሬዋ ንግግር ግን የኔን ጸባይ ልመዱት እያለች በመልስ መልስ ስትመልስላቸው ነበረ። ጥያቄ ስጠቋት በጥያቄ መልስ ደግሞ ሲመልስላች እሷም እየመለሰች እያሳየቻቸው ነበር ማለት ነው። በነገራችን ላይ ሰዎች አንዳንድ ጊዜ የሌላችሁን ጸባይ ይሰጧችኋል ማለት ነው። ሄሉ እንግዲህ እንደዛን የሆነችው ከክፋማት ሁላችንን የሚሰውረን ነው የሚባለው በነገራችን ላይ እንደዚህ አይነት ነገር ሰላም ያሳጣል ማለት ነው። እንግዲህ ዳግም ሄሉን መረዳት ነበረበት። እሱ ግን እየተረዳት አይደለም ማለት ነው። ከመነጋገር ይልቅስ ጩኸትን እየመረጠ ነው። እንግዲህ ውብዬን ሄሎ ይቅርታ ጠይቃት ነበረ፣ ግን ለይቅርታዋ አጥጋቢ መልስ አልመለሰችላትም። በቃ ለጥፋቴ ቅድም ጮኸብሻለሁ እና በሌላ ተናድጄን ይቅርታ ስትላት አያስፈልግም ይቅርታ ነው ያለቻት። ምክንያቱም እንደምትበቀላት ስትፎክር ነበር ማለት ነው ውበትሽ ተደብቆ ነው እንጂ እስከ ዛሬ የደበቀሽ ነው ሲሏት፣ ራሱ ውበቴን እንደደበቁት አሳያታለሁ እያለች እየፎከረች ስለነበረ ይቅርታዋን ራሱ አያስፈልግም እያለች መልስ ስትመልስላት ነበር ማለት ነው። ለጥፋቴ ደግሞ እኔ እክስሻለሁ፣ ዛሬ ራት ስሰራለሁ ብላ ስትላት፣ አያስፈልግም ማንም ሰው ክሽና እንዳይገባ ብለውኛል። ስለዚህ ራሴ ነኝ የምሰራው ብላ በንቀት ነበር ስትመልስላት የነበረው። መልሳ ደግሞ እያናገረቻት፣ ሄሎ ስልክ ተደውሎባት ስትወጣ፣ ንቃኝ ነው ለካ እያለች አሳያታለሁ እያለች እየፎከረች ነበረ። እንግዲህ ክፍል ዘጠኝ ይሄን ይመስላል ማለት ነው። ቀጣይ ደግሞ ምን እንደሚሆን እናያለን። ለዚህ ለቤት አዲስ ከሆናችሁ ሰብስክራይብ፣ ሼር በማድረግ ቤተሰብ ይሆኑ።